ሰላም ሰላም ቤተሰብ በሳምንታችን ተመልሰናል። እዚሁ ከአለም ጥበብ እንደተለመደው አዳዲስ ነገር ይዘንላችኋል። አለም ይሄ ልዩ ሆነሻል። ደግሞ ዛሬ በጣም በጣም ከካሜራ በፊት እስክስታ እየቀወጥሽ ነበር ላስነከው እንዲሆንም እንዴት እንደሚያምር እንደ ልብስ በጣም ወድጄው በቃ ከሰሮት በኋላ በጣም ያስደሰተኝ ልብስ ነው እና ግን የከስተመሬ ነው የማሏቸው፣ የእኔ አይደለም ግን በጣም ስለወደድኩት ከስተመሮች እንድታዩ ስለፈለኩኝ ልክ አሰራሩ በጣም ነው የወደድኩት። ያው በከስተመሬ ምርጫ የተሰራ ግን ምርጫዋ እንዴት እንደሚያምር እዩት። ዲዛይኑን አመራረጧ ጀስት እማጠብቀው አይነት አመራረጥ ነው የመረጣቸውና፣ ከለሩ አሰራሩ፣ ከለር አገባቡ በራሱ እንዴት እንዳማረበት እዩት። የመስቀሉ ከለር አመራረጥ ራሱ በጣም ነው የሚያምር። አሰራሩ ራሱ ከኋላም ልክ እንደዚህ ነው የተሰራ። ከኋላ ጥቅጥቅ ላስቲክ ነው በቅርጽ እንዲሆን። ይህ ፍሪ ነው ከሳም ብትጨምር እንደፈለገች የምታደርገው አይነት ልብስ ነው። ይህን ልብስ ብዙ ጊዜ አይተነዋል። እንደዚህ በዚህ ስታይል ተሰርቶ ቴዲዬ በዚህ ስታይል ተሰርቶ አይታወቅም። እውነት ለመናገር አልተሰራም እስካሁን። ብዙ ጊዜ የሆነ ጥልፍ ምናምን ይኖረውና እነዚህ ከለሮች ደግሞ ብዙ ጊዜ ፐርፌክት አይመጡም። በጣም የሚረብሹ ከለሮች ናቸው። ከዚህ በፊት እንደተናገርኩት የሚረብሽ አይነት ለጥልፍ የማይመጣ አይነት ሲሆን ቴዲ እናገራለሁ ለከስተመሮች። ይሄ ለጥልፍ ስለማይመጣ ሰፊ መሆን አይችልም። ጠበብ አድርጎት እያልኩኝ አሳውቃለሁ ይሄንን በዛ መንገድ ነው የተሰራና በጣም ነው የሚያምር ይሄ ልብስ። እንደዚህ ሆኖ ቆንጆ ሆኖ አምሮበት አልቆ 23 ሺህ ብር ብቻ ነው። በጣም ተመጣጣኝ ዋጋ ነው ያለው። በልብስ ነው ልክ የሆነ አይደለም እኔ በከስተመረ ልክ ታይቶ የተሰራ፣ ግን እንግዲህ አንድ አይነት ነን ማለት ነው ሳይዛችን። በዛ ላይ ፍሪ ስለሆነ ነው አንዳንዴ፣ አሁን ከኔም ብትጨምር ይሆናታል ከኔ ብትከሳ ይሆናታል። ምክንያቱም ፍሪ ነው ፕላስቲክ ስላለው ማለት ነው። ግን አጋጣሚ ሳይዛችን ተቀራራቢ ሳይዝ ነው ያለ። ይህ በራሱ አሰራሩ ትከሻው ላይ ያለው መስቀል አሰራር፣ ይህ ኩፍ እንዲል የተጠቀምንበት ማድረቂያዎች በራሱ እንዴት እንዳሳመሩት ዝንጥ ያለ ነው። ይሄ እንትኑ ራሱ መሆኑ አንገት ድረስ መሆኑ በራሱ ለየት አድርጎታል፣ አሳምሮታል። እንግዲህ እንቀጥላለን። ከቀረጻ በኋላ ታስነኪዋለሽ። አይቀርም፣ አይቀርም፣ አይቀርም። አጓጉችኝ አልቀርም። በቀጣይ ማሳያችሁ ደግሞ በጣም የወደድኳት መካከለኛ ጥለት ከለር አገባባ በጣም መታምር እንደምታያት ዝንጥ ያለች ልብስ ነች። ይህን ይመስላል። ከለር አገባቡ ታምራለች፣ አይደለ? ልዩ ናት። በጣም በጣም የምታምር ዝንጥ ያለች ልብስ ናት። ከለር አገባቡ ይ ፍሬ ማሰራራቸው ዲዛይኗ ለየት ያለች ናት። በጣም የምታምር ልስልስ ያለ ነው። ብዛት ሰባ ይበዛዋል። ሻይኖች ብዙ የበዙበት አይደለም፣ በሰባ ከለር ነው የተሰራው። ነጠለውና ቀሚሱ ተመሳሳይ ስፋት ነው ያለው። እንደምታዩት በጣም ነው የምታምር። መካከለኛ ጥለቶች እንደዚህ ነጠላቸው ሰፋ ሲል የተለየ ሞገስ ይኖራቸዋል እና በጣም ነው የሚያምሩት ይሄ ልብስ እንደዚህ ሆኖ ተሰርቶ አልቆለት አስራስድስት ሺህ ብር ብቻ ነው። አዲስ ነገር ናት። አዎ ለየት ያለች ናት። አዲስ ነገር ነች። በቀጣይ ማሳያቸው ደግሞ ችን ጎመን ከለር፣ በጎመን ከለር የተሰራች በተለይ እንትኖ ቀለል ያለ ዲዛይን ብዙ ድምቀት ደማቂ ያለ ከለር የማትወዱ ሆኖ መካከለኛ ጥለት ለምትፈልጉ ከስተመሮች የምትሆን ከለር ናት። እንደምታያት ናት ከለር አገባቧ ዲዛይኗ መሀል መሀል ላይ የገቡት ራሱ የሆነ ፍላወር የሚመስሉት ዲዛይኖች በጣም ነው የሚያምሩት። መስቀል መስቀል ዲዛይን አለው መሀል መሀል ላይ በትንንሾቹ የገቡት ዲዛይኖች ፍሬሙ ሁሉም ነገር በጣም የሚያምር ነው እንደምታይት ነው። የነጠላውን ስፋት ላሳያችሁ። ቀጭን ጥለት ብዙ ጊዜ ዘርግቻ አላሳይም፣ ግን አርባቸው ትልልቅ ነው። አርቡ ሰፊ ነው። ተጣጥሎ ለመለበስ ራሱ የሚመች ነው። በተለይ ቀጭን ጥለት ሲሆን ያለ ነጠላ ብዙ ጊዜ ስለማይደምቅ ነጠላው እንደዚህ ማማር አለበትና ምር ተደርጎ ነው የተሰራ። ቆንጆ ስፋት ነው ያለው። ስፋቷ በራሱ ተመጣጣኝ ነች። ከቀሚሱ ጋር እኩል ሆና የተሰራች ትመስላለች። ስፋቷ በጣም ነው የምታምር። እነዚህ ልብሶች ተሰርቶ አልቆላቸው አስራሶስት ሺህ ብር ብቻ። እች ልብስ ደግሞ ፎቶ አላትኝ ብዙ ጊዜ በፎቶ የተለመደች ልብስ ናት። በጣም ነው የምታምር ፎቶ ወጥቶላታል። ደስ የምትል ከለር ሰማያዊ ከለር፣ ይሄ ምንድነው ዝም ያለ ሰማያዊ ከለር ደስ የሚል የሚያስደነግጥ አይነት ከለር ነው ያላትና ይዘቷ የድሮ አይነት ልብስ ትመስላለች፣ ግን እንዴት እንደምታምረው ያ ታዘንጣለች ስትሰራ በጣም ነው የምታምር እች ልብስ በጣም ነው የምታምር። ከለር አገባባቸው ዲዛይናቸው ላይ የተደረገ ነው የተሰሩት እና በዛ ላይ መካከለኛ ጥለት በሆነ በራሱ ምቾት ወል የምቾት ኑሮት እንድትለብሱት የምትሆን ልብስ ነች። የነጠላ ስፋትና የቀሚሱ ስፋት ተመሳሳይ ስፋት ነው ያለው። እንደምታዩት በጣም ነው የሚያምር። መነኑ፣ ጥራቱ፣ የልብሱ አሰራር፣ ልስላሴው፣ ሁሉም ነገር በጣም ነው የሚያምር። ይህን ይመስላል። ይህ ልብስ ተሰርቶ አልቆለት አስራ አራት ሺ ብር ብቻ። በቀጣይ ማሳያችሁ ደግሞ በጣም የወደድኳት መካከለኛ ጥለት የለበስኩት ልብስ አይነት ሆኖ በጠባቡ ማለት ነው። በቀጭ ነው እና ይህንን ልብስ ጠፍቶ ቆይቶ አሁን እንደ አዲስ አገኘ በጣም ደስ ብሎ ይህን ያቀረብኩላችሁ ብዙ ከስተመሮች የምትወዱት አይነት ልብስ ነው። የአርቡ ስፋት እንደምታዩት ነው፣ ሰፊ ነው፣ በጣም ነው የሚያምር። ነጠለውና ቀሚሱ ስፋታቸው ተመሳሳይ ነው። ይህ ልብስ ጥርት ያለ ነው ስራው፣ በጣም ልዩነት ያለ ነው ስራው። እንዴት እንደሚያምር ይሄ ነጠለው ነው፣ ይሄኛው ቀሚሱ ነው። ግን ስፋቱ ተመሳሳይ ቆንጆ አሰራር ያለው ጽድት ያለ ነው። ይሄ ልብስ ስትፈልጉት ለነበራችሁ ከስተምሮቼ ያው ለእንዳንዳቸው ከምናገር እንደዚህ ቪዲዮ ላይ ብዙ ከስተምሮች ጠይቃችሁ የለም ላልኳችሁ በተለይ ይኸው እንደ አዲስ ገብቷል። በምትፈልጉት ፍሬ ብዛት በምትፈልጉት ልክ አለ ማዘዝ ትችላላችሁ። ይሄ ልብስ ተሰርቶ አልቆለት 14 ሺ ብር ብቻ። አሁን በቀጣይ ማሳያችሁ የምታምር ቆንጆ ደረጃ ልብስ ነች። ይሄን ይመስላል ደረጃ ልብስ ናትኝ ከዚህ በፊት በአንዳንድ ብቻ ነው የተለመደ። እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ግን አሰራራቸው እንደ ቀጣጥለው ግን አሰራሩ በራሱ ሁለት እንትን ዲዛይነር ኖሮት የሚያምር ሆኖ ያው ብዙ ሰው ላይ ያልተለመደ አይነት ዲዛይን አድርገው ነው የሰሩት። በጣም ነው የሚያምር። ከዚህ በፊት ማቅረብ የላችሁ ወዳችሁት የተሰራ ልብስ ነው። በተለይ እናቶች በጣም የሚወዱት ከለር ነው። ከለር አገባቡ ሁሉም ዲዛይኑ፣ በዛ ላይ ደግሞ የሚያደምቅ አይነት ነው። አረንጓዴ በራሱ ደመቅ አድርጎ የሚያሳይ ከለር ስለሆነ ብዙ ከስተመሮች ተወዱታላችሁ። ይህን ይመስላል። የነጠላውን ስፋት ላሳያችሁ። ሙሉ በሙሉ ደረጃዋን የተጠቀሟት ነጠላው ላይ ይህን ይመስላል። አርቡ ስፋቱ እንደምታዩት ነው። በጣም ትልቅ ነው። እንደዚህ አይነት ልብሶች በትእዛዝ ስናሰራቸው ቦታ ላይ መነናቸው የነጠለው ትልቀት ጨምር አድርገን ነው የምናዛቸው ና በጣም ነው የሚያምሩት። ይህን ይመስላል። የነጠለው ስፋት በሙሉ ደረጃ ነው የተጠቀሟት በጣም ነው የምታምር። ይህ ልብስ ተሰርቶ አልቆለት እንደዚህ ቆንጆ በምትፈልጉት ዲዛይን በምትፈልጉት አሰራር ተሰርቶ አልቆለት 17 ሺ ብር ብቻ አዎ በጣም የምታምር ነች። አሁን በቀጣይ ደግሞ ማሳያችን እንደምታያት የሆነች ኤክስ አይነት ስታይ ኤክስ ኤክስ ሆኖ በተለያዩ ከለሮች ነው የተሰሩት እና ኤክሶቹ ዳይመንድ ሰርተው ነው በተለያየ ከለሮች የቀረቡት። በጣም ነው መታምር። አሰራሯ እንደምታያት ዝንጥ ያለች ናት። ደረጃ አሰራሯ ለየት ያለች ናት። ሁሌም እንደምናገረው ደረጃ ለማትወዱ ከስተመሮቼ፣ ከታች ያለውን ደረጃ ልክ እንደዚህ ሲቀነስ የተለየ ሌላ ውበት ነው የሚሰጥ፣ አዲስ ልብስ ነው የሚመስለው። እንደምታዩት እንደዚህ ሲሆን ደረጃው በጣም ነው የምታምር። ከለር አገባቧ፣ ዲዛይኗ ለየት ያለች ናት። በጣም ነው የምታምር። ከለር አገባቡ ለየት ያለች ናት። እንዴት እንደምታምረው ያት በሙሉ ወራጅም ስትጠለፍች ልብስ ከዚህ በፊት በሙሉ ወራጅ ስትሰርቻት በጣም የወደድኳት ከለር ነች። እናንተ ግን በምትፈልጉት ዲዛይን በአንገትና ጅን በሙሉ ወራ ጅም በምትፈልጉት አሰራር መሰራት ይችላል ከለር አገባቡ የሆነ ፍክት የሚያደርግ ለየት ያለ ከለር ነውና ትወዱታላችሁ አዎ ታምራለች እች ልብስ ተሰርታ አልቃላት 14 ሽብር ብቻ ከዚች ልብስ ጋር ተመሳሳይ ስፋት ያላት ልብስ አለች ምታምር ፍክት ያለች ሁለት ከለር ብቻ ቀይና ሻይን የሚያደርግ ጎልደን ብቻ ነው የተጠቀሙት እንደምታዩት በጣም ምታምር። ከለር አገባባ ዲዛይኗ ደስ የምትል አይነት ስራ ናት። ተመልሽ አ በጣም ነው የምታምር። ስትሰራ የተለየ ውበት ያላት ልብስ ነች። የምታፈካ ድምቅ ማለት የምትፈልጉ ከስተመሮች፣ በተለይ ተውዱታላችሁ። በጣም ነው የምታምር። የነጠለው ስፋት በራሱ ከቀሚሱ ጋር ከቀሚሱ መሃል ላይ አለው። ጥበብ ጋር እኩል ተደርጎ ነው የተሰራ። ያው ነጠላም ሞገስ አለው ስፍት አድርጎ ሲሰራና በጣም ነው የምታምር። መሀል ላይ ያሉት አሰራራቸው ለየት ያሉ ናቸው። ወይ ልጅጣል ሲደረግ እንዴት እንደሚያምር እዩት። ስፋቱም ቆንጆ አሰራር ነው ያለ ቀይ ነገር በጣም ነው የሚያምር። ያፈካልኝ። ቀይ ደግሞ ቴዲ ምርጫ ይመስለኛል። ብዙ ጊዜ ቀይ አድናቂ ነህ። እኔ ጥቁር ነኝ እንደ አንተ ቀይ አድናቂ ነህ። ይህን ይመስላል ልክ ይህንን አለመውደድ ከባድ ነው። በጣም ነው የሚያምር። እውነት ለመናገር በተለይ እንደዚህ ቀጠን ያሉ ልብሶች ፍክት እንዲያደርጉ ቀላ ያሉ ልብሶች ሲሆኑ በጣም የተለየ ውበት ይኖራቸዋል። በጣም ነው የሚያምር። ይቺ ልብስ ተሰርታ አልቃላት። አስራ አራት ሺህ ብር ብቻ። አሁን በቀጣይ የማሳያቸው ደግሞ እንዲሁ ቀይ በርገንዲ አይነት ዲዛይን ነው ያለው። በጣም ነው የሚያምር። እንደምታዩት የሆነ ሞገስ ያለው አይነት ልብስ ከለር አገባቡ ዲዛይኑ ለየት ያለ ነው። በጣም ነው የሚያምር። ግርማ ሞገስ አለው ልብሱ በራሱ። እዩት። እንደዚህ ታይ። ራሱ የመካከለኛ ጥለት አይመስልም። የሰፊ ልብስ አይነት ሞገስ ያለው ልብስ ነው እንደምታዩት። በጣም ነው የሚያምር። መሀል ላይ ያለው ዲዛይን ሙሉ በሙሉ ነው የወጣላት። ለነጠላው ይህን ይመስላል። ነጠላው እራሱ እንዴት እንደሚያምር ስፍት ያለ ነው ነጠላው። በጣም ነው የሚያምር። አርቡ ስፋቱ የመነኑ ጥራት ሁሌም እንደምናገረው ትልልቅ ናቸው። ይህን ነጠላ እንዴት እንደሚያምር ነው፣ ለየት ያለ ነው። ይሄን ይመስላል። በጣም ነው የሚያምር። ይሄ ስፋቱ በራሱ ለየት ያለ ስፋት ነው ያለው። ቆንጆ አሰራር ነው የተሰራው። ይሄ ልብስ ተሰርቶ አልቆለት 16 ሺህ ብር ብቻ። አሁን በቀጣይ ማሳያችሁ እንዲሁ ደረጃ የምታምር ፌሮዚቲ ከለርና ቸኮሌት ከለር ተቀላቅለው የተሰራች ልብስ ናት። በጣም ነው የምታምርች ልብስ። ከዚህ በፊት በቀይና ነጭ ከለር፣ በርገንዲና ነጭ ከለር አድርጌ አቀርብላችሁ ነበረ። በጣም የምታምር እንደዚህ ከለራ አገባቧ ዲዛይኗ ለየት ያለች ናተኝ። መሀል የገቡት ራሱ ጎልደኖቹ ጣል ጣል የተደረጉት ፈርጥ ስታይል ነው ያላቸው እና በጣም የምታምር አሰራሩ ለየት ያለች ናተኝ። የመነኑ ስፋት አርቡ ለየት ያለ አሰራር ነው ያለው። ነጠለው ስፋቱ አርቡ ይህን ይመስላል ትልቅ ነው አርቡ በጣም የሚያምር ጥለቷ የነጠለዋ በቀሚሷ ልክ ነው የተሰራች እና ልዩ ሁና ነው የተሰራች ተወዱታላቸው። ይች ልብስ ተሰርታ አልቃለት አስራ ሶስት ሺ ብር ብቻ አሁን ማሳያችሁ ደግሞ የሚያማምሩ ቀጭን ጥለቶች ደርደር አድርጌ ነው የማሳያችሁ። አንድ ላይ ስፋታቸው ተመሳሳይ ሆነው ቀለር አገባባቸው የሚለያዩ ቀጭን ጥለቶች ናቸው። አዳዲስ ናቸው። አይቷችሁት አታውቁም። እርግጠኛ አዳዲስ ናቸው። አዳዲስ ጥለቶች ናቸው። መጀመሪያ ማሳያችሁ በጣም የወደድኳትን ዲዛይን ነው ችን ዲዛይን እንዴት እንደምታምር ዝንጥ ያለች ናት። አሰራሯ ይሄ ፈርጥ ስራ ነው። ሙሉ በሙሉ ይሄ ሙሉ የተጠቀሙት እዚህ ጋር እዚህ ያለው ፈርጥ ዲዛይን ነው የሚባለው። እንደ ፈርጥ የሚተከል አይነት ነው የሚመስለውና አሰራሩ ለሸማኔዎች ከባድ ስራ ብለው የሚሰሩት ልብስ ነው። ሲነካ በጣም ሲነካ ራሱ ያስታውቃል። ከላይ ቁጭ ቁጭ ያሉ ነገር ስለሆኑ ማለት ነው። እና የሚያምር ከለር አገባብ በራሱ እንዴት እንደምታምረ ያት ፍሬም በሁለቱም በኩል ፍሬም ተጠቅመውለታል። ማንኛውም ልብስ ላይ በነገራችን ላይ ፍሬም ሲኖር የበለጠ ውበት ይጨምራል ለልብስ። በተለይ ቀጭን ጥለቶች ላይ ፍሬም ቢኖራቸው የበለጠ ውበት ይኖራቸዋል። በቀጣይ ማሳያቸው ደግሞ ቅጥን ያለች ልብሷ አምስት አርብ ነች። በአምስት አርብ ነው የተሰራችው። በጣም ነው የምታምር። ይህቺ ዳይመንድ ዳይመንድ ሁነ የተቀመጡት በራሱ ፍሬሞቹ ለየት ያሉ ናቸውና በጣም ነው የምታምር፣ ዝንጥ ያለች ልብስ ናት። ከለር አገባባ ህ ፐርፕል ከለሩ በራሱ ሻይን ተቀላቅሎበት ነው የተሰራ በጣም ነው የምታምር። በዛ ላይ አምስት አርብ መሆኑ በራሱ ታደምቃለች። ቆንጆ ናትኝ የምታምር ልብስ ናት። በቀጣይ ማሳያቸው ደግሞ በጣም ይወደድኳት የእውነት እነዚህ ፍሬሙ ራሱ ጥቁር መሆኑ እንዴት እንዳደመቀው፣ መሀል ላይ ያሉትን ዲዛይኖች እንዴት ውጥታ አድርጎ እንዳሳየው እዩት። በጣም የምታምር አሰራር ነው ያላት። ማል ማል ላይ ጎልደን ከለሮች በመስቀልም በዙሪያ በክብም ተጠቅመውለታል። በጣም ነው የምታምር። ሰማያዊ ከለሩ ላይ ሻይን አለው በራሱ ሰማያዊ ከለር ሆኖ ሻይን ያደርጋል እና በጣም ነው የመታምር ዝንጥ ያለች ልብስ ነች። ተወዱታላችሁ። አሁን በቀጣይ ማሳያችሁ ደግሞ ይሄ ከለሩ ዝም ያለ ከለር፣ በጣም የመታምር ስራዋ በራሱ የተለየች ናት። በጣም የመታምር ናት ከለር አገባቧ ብዙ ከለር ሳይበዛባት ከለሩ ግን የሆነ ዝም ብሎ የሚያደምቅ አይነት ሁሌም እንደምናገረው የለም ለየት አድርጓ የምታሳይ አይነት ከለር ነች። ትለያለች። እቺ በፈርጥ መሰራት ይችላል። እዚህ ጋር ያሉት ፈርጥ ስታይሎች ናቸውና እነዚህን ፈርጥ ስታይሎች ከላይም እያስቀመጥን ብዙ ጊዜ ትሰራለች። በዛ ስታይል ፈርጥ እናስቀምጥባቸዋልና ለየት ያደርገዋል። እንደዛ ሲሆን እናንተ በምትፈልጉት ዝም ብሎ በዙሪያ ፈርጥ ሳይኖረውም በፈርጥም ለምትፈልጉት ከስተመሮች አዋሩኝ እስ ደግሞ ለየት ያለች ናት። ጭራሽ ከለሩ ሙሉ ከለሮቹ ላይ የራሱ ሚክስ አለው ማለት አሁን እዚህ ጋር ፒንክ ነው። ከፒንኩ ጋር ግን ሚክስ ሆነ የተቀላቀለ ከለሮች ነው እና እንደዚህ ስታየው የሚያስደነግጥ አይነት ከለር ሰጥቷል ማለት ነው። ሚክስ ሆኖ ስለተሰራ እያንዳንዱ አሁን ቢጫ ብቻ አደለም ይሄ ፈሬጅ ብቻ አደለም። ከእያንዳንዱ ላይ የሆነ የሆነ ክለር ትጨምረውበታል እና የተለየ ውበት ሰጥቶታል። በጣም የምታምር እንደምታያት ዝንጥ ያለች ልብስ ናት። ትወዱሳላችሁ ብዬ ያሰብኳቸው ልብሶች ናቸው ያቀረብኩላችሁ። እች ደግሞ በሶስት ከለር ብቻ የተሰራሽ ሆና በጣም የምታምር ከለር ዲዛይኗ ራሱ ለየት ያለች ናት። አሰራሯ በጣም ነው የምታምር። ነጠላቸው፣ ስፋታቸው ሁሉም ተመሳሳይ ናቸው። ከቀሚሶቹ ጋር አንድ አይነት ስፋት ነው ያላቸው። እንደምታዩት ይሄ ነጠላው ነች ቀሚሷ ነች። ሁሉም እንደዛ ናቸው። እነዚህ ልብሶች ተሰርተው አልቆላቸው አስራ አራት ሺ ብር ብቻ ተመጣጣይ ዋጋ ነው ያላቸው። አስራ አራት ሁሉም አንድ አይነት ዋጋ ነው ያላቸው። እዚህ ጋ አሁን የሚያማምሩ ከለሮች አሉ፣ ግን ከዚህ በፊት ስላቀረብኩላችሁ ድጋሚ አላሳየኋችሁም። እዚህም ላይ ያያችሁትን ምናልባት አዲስ ከስተመሮቼ አይታችሁ ይህን ቪዲዮ አይታችሁ አታውቁ ካላችሁ ከዚህ በፊት እንደዚህ የተሰሩ ቪዲዮዎች ናቸው እንደዚሁ ቴክ አድርጋችሁ አሳይታችሁኝ አውጥቼ ፎቶ አንስቼ ሙሉ እንዲታይ አድርጌ መላክ እችላለሁ። እንደዚህ እነዚህ አዳዲስ ናቸው። እነዚህ እዚህ ጋር ያሉት አዳዲስ ናቸው። እዚህ ጋርም የምትፈልጉትን ከለር መምረጥ ትችላላችሁ። እዚህ ጋር የምታዩት ተሰቅለው የሚታያቸውን ልብሶች በሙሉ አሳይኝ ብትሉኝ ማሳየት የምችላቸው ልብሶች ናቸው። ቤት ያሉ ልብሶች ናቸው። ነጭ ልብስ በተለይ ተቀባይ ለመቁረቢያ እያላችሁ ብዙ ከስተመሮች ታዙኛላችሁ። ሁሌም አሳያለሁ ያው በተደጋጋሚ ያሳያለሁ አት ይህ ኔ ቪዲዮ ነጭ ልብስ አያልፈኝም ብዙ ጊዜ እና ይህን ይመስላል። በጣም የሚያማምሩ ናቸው። እነዚህ በሪጋና በመነን የተሰሩ ናቸው። ሆኖ ደረጃ በሶስት ደረጃ ነው የተሰሩት። የምትፈልጉ ከስተመሮች ካላችሁ በጎልደን አለ ፎቶ ላይክ ልን ቢበሉኝ ነጭ ፎቶ ሙሉ በሙሉ ፎቶ ማሳየት ትችላለሁ። ነው የምትፈልጉ ከስተመሮች ነጭ በነጭም ቀጭንም ደረጃም የምታዩት እዚህ ሱቅ ላይ ተደርድሮ የምታዩት ልብስ አሳይኝ በሉኝ ማሳየት እችላለሁ። በዚሁ እንግዲህ እንዳያልፋቸው የተሰራ በሚያምር ለሙሽራናት የተሰራ ልብስ አለና ድንገት አልቆ ስላገኘሁት እንደዚህ አዘጋጅቼ አቅርቤላቸዋለሁ። በጣም ነው የምታምር እንደምታያት ዝንጥ ያለች ልብሳ አሰራሩ ከዚህ በፊት የተለመደ አይነት ዲዛይን ነው። እኛ በአሰራር ግን ውብ አድርገን የሰራ ነው። ልክ መነን ሁሌ እንደምነግራችሁ መነን ላይ የሚሰሩ ዲዛይኖች የጥልፍ አይነቱ ለየት ተደርጎ ነው የሚሰራ። አንደኛ፣ ለስላሳ እንዲሆን፣ ሁለተኛ ደግሞ እንደዚህ ሲታይ ልኩ ራሱ የጥልፍ ሳይመስል ልክ ሽመና መስሎ እንዲታይ የምናደርግበት አሰራር አለና ለየት ያለ ነው። ጥልፍ ሲሰራ እዚህ ቤት የተለየ አሰራር ነው ያለው። የሙሽራናትናት እንደነገርኳቸውና እንዲከብዳት ስላልፈለገች ብዙ ፈርጥ አልፈለገችም። አልፎ አልፎ መስቀሎቹ ላይና ትንሽ ጣለጣል የሆነ ቆንጆ እይታ እንዲኖረው ብቻ ትንሽ ፈርጦች ነው የተጠቀምነው። እንደምታዩት በጣም የሚያምር አሰራር ነው ያለው። ቆንጆ አሰራር ነው። እናንተ በምትፈልጉት ፈርጡ እንዲበዛ ከለሩ እንዲቀየር የምትፈልጉ ከስተመሮቻችን ካላቸው እያንዳንዱን ከለር በምትፈልጉት ስታይል መቀየር ይችላል። ይሄ ፒንኩ ሰማያዊ መሆን ይችላል። እዚህ ጋር በጥቁር በምትፈልጉት ከለር ተቃይሮ መሰራት የሚችል አይነት ልብስ ነው። ምክንያቱም እኛ ራሳችን ስለምንጠልፈው ማለት ነው። በሹራብ ስፍ ነው የተሰራ። እዚህ ጋር ዝርግፍ አይነት አሰራር፣ እጅጌ ሙሉ ሆኖ በዚፕ የተሰራ ዚፕ አሰራሩ፣ ሁሉም ነገር እዚህ ቤት ስራ እርግጠኛ ሆናችሁ ነው መምጣት ያለባችሁ። ስራዬ የእውነት አይታችሁ ነው የምትመሰክሩት። በጣም ጥርት አድርጌ ነው የምሰራላችሁ። ይህ ይመስላል አሰራሩ። የዲዛይን አጠቃቀማችን እጅ ላይ እንዴት ነው መግባት ያለበት፣ ደረት ላይ ጥልፍ እንዴት ነው መቀመጥ ያለበት። ልክ እዚህ ጋር ዝግዛግ ስለተቀመጠ አንገት ቪ ነው ብላ ነው ያዘዘችው፣ ግን ቀጥተኛ ቪ አላመጣ ነው ምክንያቱም ከታችኛው ጋር ማች ማድረግ ስላለበት፣ ልክ በዚህ መልኩ ቆንጆ እይታ እንዲኖረው አድርገን ዝግዛግ አድርገን ነው የሰራ ነው። ለየት ያለ ነው። አዎ ለዚህ ቀረብ አርገብ ታሳያቸው። ለየት ያለ ነው። አጠላለፉ በራሱ ስታይሉ፣ አሰራሩ ለየት ያለ ነው። መነን እንደዚህ ተደራቢ መነን ይኖረዋል። ገበር እንደዚህ ይኖረዋል። ለየት ብሎ የተሰራ ልብስ ነው። ተወዱታላችሁ። እንደዚህ ሆኖ ቆንጆ አድርገን አሳምረን እስከነፈርጡ ቆንጆ ሆኖ ተሰርቶ 27 ሺህ ብር ብቻ። በቪዲዮችን መካከል የምትወዱትን ልብስ ካገኛችሁ ሁሌም እንደምናደርገው በኮመንትና ስክሪን ላይ ስልኮች እናስቀምጣለን። በማንኛውም ሶሻል ሚዲያ እንዲሁም በቀጥታ እየደወላችሁ ማዘዝ ትችላላችሁ። እናንተ የትኛው የዓለም ክፍል ላይ ነው ያላችሁት ብቻ ብለን እንጠይቃችኋለን። ጥንቅቅ አድርገን ባላችሁበት በራችሁ አንኳኩተን እናደርስላችኋለን። ትላለች አለም ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ሳምንት ደግሞ አዲስ ነገር ይዘን እንመጣለን። በያላችሁበት ሰላም ሁኑ። ቸር ያገናኘን